ገብርኤል ማለት አምላክ ወሰብ እግዚ ወገብር ማለት ነው። ጌታ መላይትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁ ብሎ እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወደ የተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አኃዜ የመንጦላይት አድርጎ ፈጥሮት ነበርና፣ ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ ሰጣለሁ ብሎ እኔ የፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምር አለባውያን አድርጎ ፈጥሯቸዋል እና በማይረግማ ቢሆን እኛስ የበታቾቻችን ምነው መፍጠር በቻል ነበር እንዴትን እኔ የፈጠርኳችሁ ይለናል ብለው ፈጥር አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው፣ ዋይ አለ። ጌታ በህቡ ፈውሶታል። አፋአዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀለወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን